ሰላም ጤና ይስጥልኝ የተወደዳችሁ እና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርብ ረፋድ ይመጥናቸዋል ያልኳቸው ነጫጭ ጥርስ የአገር ቤት መረጃዎችን ማሰማችኋለሁ። በቅድሚያም አርስቶቹን በትላንትናው ዕለት በነበረው የፓርላማ ስብሰባ ጠቅላይ ሚኒስትር አብይ አህመድ ቀጥታ ስርጭት በሚሰጡባቸው ንግግሮች ላይ አንዳንድ መጥፎ ኮሜንቶች ተቃዋሚ ሀሳቦች የሚያንጸባርቁ ሰዎችን ድሌት የሚያደርጉ እንደ ልዩ ሀይል ተመድቦ በተለያዩ ሚዲያዎች ላይ የተሰራጩት ሰላሳ ሺህ የሚዲያ ሰራዊት እንደተመደበ መረጃ ደርሶናል። ከዚህ ውጭ በትግራይ የትግራይ ክልል ነዳጅ እንደተቋረጠ መረጃዎች እየወጡ ይገኛሉ። በትናንትናው ዕለት ጠቅላይ ሚኒስትሩ ፓርላማ ንግግር መልስ እየሰጡ ባሉበት ሰዓት ባህርዳር እና በተለያዩ አንዳንድ አካባቢዎች ላይ የድሮን ጥቃት መፈጸሙን መረጃዎችን አሰማቸዋለው። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህን እና ሌሎች አጫጭር መረጃዎችንም እንድትከታተሉ በአክብሮ ተጠይቃለሁ። ቀጥታ ወደ መረጃዎቹም ነው ማልፈው፣ መረጃን የሚያስቀድምላችሁ ከላይ ለመጥቀስ እንደመኮርኩት በትላንትናው ዕለት በነበረው የፓርላማ ስብሰባ ጠቅላይ ሚኒስትር አብይ አህመድ ንግግር በሚያደርጉበት ጊዜ መልስ በሚሰጡበት ጊዜ በኮሜንት የሚደረጉትን ሌላ ተቃራኒ ሀሳብ የሚያንጸባርቁትን ጽሑፎች ድሌት ለማድረግ የተዘጋጀው በእያንዳንዱ የጠቅላይ ሚኒስተር ንግግር ቀጥታ ስርጭት የሚተላለፍበት ሚዲያዎች ላይ ሰላሳ ሺህ የሚዲያ ዘማቾች ተሰማርተው ይሄንን ስራ ሲሰሩ ውሏል። ከዚህ በተጨማሪ እያንዳንዱ የፓርላማ አባላት የሚያነሱትን ጥያቄዎችን ከሳምንት በፊት ለጠቅላይ ሚኒስተሩ ቀርበው ለሚሰራ ተደርጓል። ተዘጋጅቶበት ጥያቄዎች ናቸው፣ የተዘጋጁበት ጥያቄዎች ናቸው። ጠቅላዩ የሚመልሷቸው መልሶችም ባይታወቁም ጠቅላዩ ግን ጥያቄውን ተዘጋጅቶበት ነው በስብሰባው የቀረቡት። የሚነሱ ጥያቄዎችን እንግዳ እንዳልሆኑ ሊታወቅ ያስፈልጋል ማለት ነው። አንዳንድ ሚዲያዎች ላይ እነ ዶክተር ደሳለኝ ጫኔ ያነሱ ጥያቄዎች ምናልባት ለጠቅላይ ሚኒስትሩ አዲስ ነው። ማስቆም የሚችሉ ነበር፣ ማቋረጥ የሚችሉ ነበር። አፈጉባኤው ሊያቋርጥም ይችላል፣ ታደሰ ጫጎን ጨምሮ ማለት ነው፣ ሊያቋርጥ ይችላል፣ ማስቆም የሚቻል ነበር የሚሉ ብዙ ምስጥሩ ያልገባቸው አንዳንድ ሶሻል ሚዲያዎች ላይን ሲያሰራጩ ተመልክተናል። አንድ ነገር ማወቅና መገንዘብ ያለብን ነገር ቢኖር ምንድን ነው ትናንትና ሐሙስ ነው፣ ፓርላማ ስብሰባ ሐሙስ ዕለት እንደሚያደርግ ይታወቃል። የዛኛው ሐሙስ ዕለት ነው የሚነሱ ጥያቄዎች ጥያቄዎች እነማን እንደሆኑ ለጠቅላይ ሚኒስትሩ ወረቀቱ የሚደርሰው። ጠቅላይ ሚኒስትሩ በቀረቡ ጥያቄዎች እያንዳንዱን አንስቶ በዚህ ጥያቄ ላይ መልስ መስጠት ይችላል። በዚህ ጥያቄ ላይ መልስ አልሰጥም ብሎ ሳምሱር አድርጎ ጥናት አድርጎ የጠቅላይ ሚኒስትሩ አማካሪዎች አውጥቶ አውርዶ ሁሉ ነገር ተዘጋጅቶበት ነው ጠቅላይ ሚኒስትሩ ወደ ፓርላማ የሚገባው እንጂ ድንገት የሚነሱ ጥያቄዎች አይደሉም። ብዙን ጊዜ የተለመደ ነው። ይሄ ልታውቁትና ልትረዱት ያስፈልጋል። እንዲሁም በወያኔ ጊዜ ጠቅላይ ሚኒስትር መለስ ዜናዊ መልስ ከኪሳቸው ውስጥ ነው እንደሚያወጡት ከባበር ጥያቄዎችም ሲጠየቁ ወዲያው ቁጭ ቁጭ ያደርጋሉ ምናምን የሚሉ ሰዎች ያዳንቁ ነበር። ምስጢሩ ስላልገባቸው ነው። ምስጢሩ ምንድን ነው? ፓርላማ ላይ ጥያቄዎች ስብሰባዎች ከመቅረባቸው በፊት ለሳምንት አስቀድሞ ቅድመ ዝግጅቶች ይደረጋሉ። ለሳምንት ነው። እነዚህ ጥያቄዎች ጠቅላይ ሚኒስትሩ ጋር ደርሰው ጠቅላይ ሚኒስትሩ እራሳቸው የሚችሉትን መልሶች አዘጋጅቶ የማይችሉትን ሌሎች የጠቅላይ ሚኒስትሩ አማካሪዎችን ሳምሱር ተደርጎ ጥሩ በሆነ ያቀራረብ ጥሩ በሆነ ያቀራረብ በተዝናናና እንዴት ብዬ እንደምነግራቸው በዛ አይነት መልክ እንዲያቀርቡ እንዳይጨነቁበት ተደርጎ የተዘጋጀ ነው። ድንገት የመጣ ነገር አይደለም ይሄ። ምንጊዜም ልታውቁት የሚያስፈልግ ጉዳይ ነው። ቅድመ ዝግጅት ተደርጎ ነው ይሄ። እንዲህ ለተባልኩት ጥያቄ መልሱ ምንድን ነው፣ በሕዝብ ፊት የሚቀርብ ነው። በብዙ ሶሻል ሚዲያ እንዲሁም የውጭ ዲፕሎማቶች ተተርጉሞላቸው የሚያዳምጡት ጉዳይ ነው። ዝም ብሎ ድንገታዊ አይደለም። ይሄንን ምንጊዜም ልናውቅና ልንረዳ ያስፈልገናል። በዚህ መልክ የተሸወርን ሰዎች አለን ለማለት ያክል ነው። በሌላ መረጃ ወደ ትግራይ የሚወስደን መረጃ ሲወስዳችሁ፣ ወደ ትግራይ ክልል የሚላከው ነዳጅ መቋረጡ ሪፖርተር ጋዜጣ ዘግቦታል። በትናንትናው እለት ነው እንግዲህ የዘገባ የወጣው በትግራይ ክልል ከህወሓት እና በጊዜያዊ አስተዳደር መካከል በተፈጠረው አለመግባባት የተነሳ ሲሆን፣ ወደ ትግራይ ክልል የሚላከው ነዳጅ ተቋርጧል ተብሏል። እንግዲህ በነዳጅ አቅርቦት ላይ የሚታየውን ማስተጓጓል ይታይበታል የትግራይ ክልል የንግድና ኤጀንሲ ለፌዴራል መንግስት ደብዳቤ በትላንትና ዕለት መላኩን ሪፖርተር ጋዜጣ ዘግቦታል። አምቡላክስ እና ክልላዊ የስራ ማስኬጃ አደጋ ላይ ወድቋል እየተባለ የሚገኛል እንግዲህ አንዳንድ ሆስፒታሎች የአምቡላክስ ነዳጅ ያስፈልጋል። ከቦታ ወደ ቦታ የክልሉ የስራ ማስኬጃ የተለያዩ ነገሮች ነዳጅ በአንድ ሀገር ላይ በአንድ ከተማ ላይ በአንድ አካባቢ ላይ በአንድ ክልል ላይ ምን ያክል ወሳኝ እንደሆነ ለአድማጭ ተመልካች ይነገራል ብዬ አላስብም። እኔ ሌላው በትግራይ ያለውን ውዝግብ በፓርላማ ተነስተው ነበር። እስከ ቀጣዩ ምርጫ የጊዜያዊ አስተዳደሩ እንደሚቀጥል አቅጣጫ ተቀምጧል። ይሄንንም የተለያዩ ሶሻል ሚዲያዎች በጣም በሚያሳዝን ሁኔታ ሶስት መቶ አራት መቶ አምስት መቶ ሺህ ተከታይ ያላቸው ትላልቅ ሚዲያዎች አረባካችሁ ተው እያል ሲዘግቡት ነበር። ጌታቸው ረዳ ተነስቷል፣ እከሌ ተቀምጧል፣ እከሌ ተፈልጧል፣ እከሌ ተቆርጧል። አቅጣጫ ማስያዝና ማቅረብ ማለት አንድ እጩ ማቅረብ ማለት ያንን እጩ ወይም ደግሞ ያንን ከቦታ አንስቶ ያንን ቦታ ላይ ማስቀመጥ አይደለም። በጣም እንቾክላለን። አድማች ተመልካቾችን ይህንን ነገር ቾክለን የመቀበላችን ሂደት በጣም ፈጣን ነው። እንደው ሰከን ለምን አንልም? የወደቀውን ሰው ሞቷል ስንል የተሰበረውን ሰው እግሩ ተቆርጧል የምንል ከሆነ እንዴት ነው ሊሆኑ የምንችለው? ለምንድን ነው ኳስ በመሬት የማናደርገው? ለማለት ያክል ነው። እንግዲህ ሰሞኑን በጣም ትላልቅ ሚዲያዎች ብዙ ተከታይ ትላልቅ ሚዲያ የምንለው መቼም ያው ሰውየው ትልቅ ባይሆን፣ አስተሳሰቡ ትልቅ ባይሆን፣ አመለካከቱ ትልቅ ባይሆን የሰብስክራይብ ቁጥሩን አይተን ትልቅ ነው ልንን እንችላለን። እንግዲህ ትልቅ የሚባለው ትልቅ ያደረገው ማነው? ህዝብ ነው። የተከታይ ብዛት ስላለው ነው ትልቅ የምንለው። ሰውየ ግን ትልቅ ላይሆን ይችላል። ትልቅ የሚባለው ደግሞ በእድሜ አይደለም፣ በአስተሳሰብ ነው፣ በአእምሮ ነው፣ በማሰብ ነው። ትልቅ የሚባለው አንድ ሰው በእድሜ ትልቅነት ሳይሆን ልጅ ሆኖ የአስተሳሰብ ትልቅ የሆኑ አሉ፣ በአስተሳሰብ የላቁ አሉ፣ በአስተሳሰብ ከሌሎች ከእድሜ ትልቅ ከሆኑት የሚበልጡ አሉ። ስለዚህ ከዛ አንጻር ነው ትላልቅ ሚዲያዎች ብለን የምንለው ወይም ብዙ ተከታይ አላቸው የምንላቸው። ብዙውን ጊዜ ውሸትና እንደዚህ አይነት ፕሮፓጋንዳዎችንና የማስመሰልና ቆርጦ የመቀጠል አይነት ነገር ይታያል። አግባብነት የለውም። አድማጭ ተመልካቾችን ጆሮ ባና ድኖክር መልካም ይመስለኛል። እስከ ቀጣይ ምርጫ ጊዜ ድረስ ጊዜያዊ አስተዳደሩ እንደሚቀጥል እየታወቀበት ሁኔታ ነው ያለው። ጌታቸው ረዳም ባለፎ በሪዮት ሚዲያ ላይ ቀርቦ ሪዮት ሚዲያ ራሱ ይህን ጉዳይ ዘግቦታል። ተነስቷል ብሎን የዘገበው በኋላ ጌታቸው ረዳም ኢንተርቪ ባደረገበት ሰዓት እኔ እንጃ፣ እኔ ይፈሩ አይፈሩ የማቁ ነገር የለም። ጌታቸው ረዳ ግን ኢንተርቪው ላይ ጊዜያዊ አስተዳደር መሆኔ ነው ማቆም አቶ ብማል አላስረከብኩም ነው ያለው። ትክክል ነው፣ ትክክል ነው። ስለዚህ አሁንም ትላንትና በፓርላማ ተነስተዋል የትግራይ ጉዳይ ከዚህ ጋር ተያይዞ የዳሴ ግድብ ጉዳዮችም ተነስተው ነበር። አስቄኝ መልስ ነው ጠቅላይ ሚኒስትሩ የመለሱት። ሙቀት ሆኖ ምን አስቸግረውን ነው እንጂ አሁንም ርቃት ማከናወን እንችላለን ያለው አባይ ሙቀት አለ ማለት ነው። በረሃ እና በጣም የሚገርም ነው። ሰማኒያ ሰማኒያ ሺህ ቢሊዮን ነው ሰማኒያ ሺህ ሚሊዮን ብር ተጠይቆበታል እኔ ይሄንን ዘገባም አልዘገብኩም፣ ይቅርታ አርጉልኝና ተጠይቆበታል የተባለው እዳሴ ግድብ ብሩ ተገኝቶ በፍጥነት ብሩስ ቢገኝ በዚህ ፍጥነት እንዴት በፍጥነት ሊሰራ ቻለ? ቀሪው በ80 ቢሊዮን ገንዘብ የተጠየቀበት እዳሴ ግድብ ወይም የኮንስትራክሽን ሂደት መጠናቀቅ ያለበት እንዴት በዚህ ፍጥነት ብሩ እንኳን ቢገኝ ብሩስ ተገኝቷል ወይ? ብሩ እንኳን ቢገኝ በዚህ ፍጥነት እንዴት ተጠናቀቀ? የሚሉት በርካቶች ሀሳብ አስተያየታቸውን ያነሱበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን ወደ አማራ ክልል የሚወስደን መረጃ በአማራ ክልል በትላንትናው ዕለት የድሮን ጥቃት ተፈጽሟል። በአዊ ዞን በጃዊ ቀጠና ነው እንግዲህ የድሮን ጥቃት የተፈጸመው አራት ሰው ላይ ጉዳት ደርሷል። ይሄ የሆነው እንግዲህ ጠቅላይ ሚኒስትሩ በፓርላማ መልስ እየሰጡ ባለበት ሁኔታ ነው ያለው። ድሮን እንግዲህ እኔ ፈርሜ ነው እንጂ ማንም ሰው አያስተኩስም ብሎ ነበር ጠቅላዩ። ወደ ፓርላማ ከመግባታቸው በፊት ፈርሞ ነው የገቡ ማለት ነው። ስለዚህ ይሄ ምንም ብዥታ የለውም። በተመሳሳይ ባህር ዳር አቅራቢያም ሜጫ ገርጫጭ ውጊያዎች ተደርጓል። ትላንትና መሸንቲም ድንገተኛ ጥቃት ተፈስሟል። መራዊ ከተማም ውጊያ እንደተደረገ አቸፈር በካምፕ ላይ ጥቃት ተፈስሟል። በእነዚህ ውጊያዎች እንግዲህ ከመንግስት ወታደሮች ወደ መቶ ዘጠኝ ቁስለኛ ተመዝግቧል አንድ ቦታ ላይ፣ ሌላኛው ቦታ ላይ ደግሞ አንድ መቶ ሰባ አራት ቁስለኛ በአራት አውዶ ውጊያዎች ናቸው እንግዲህ ይሄ የተመዘገበው። ፍኖተሰላም ከግማሽ ቀን ጀምሮ ወደ ጅጋ ከተማ የዙካ ሶስት ቶክስ እንደነበረ ተገልጿል። ደጋ ዳሞት ፈረስ ቤትም ከተማ ድንገተኛ ጥቃት ተደርጓል፣ አርባ ቁስለኛ ተመዝግቧል። እብናት ከባድ ውጊያ ተደርጓል። በተለይ ነጭ ድንጋይ ወታደራዊ ካምፕ ላይ የተደረገው ጥቃት በጣም የቲ የሌለ የሆነ ቁስለኛ እንደተመዘገበ የመረጃ ምንጮች መረጃን ከዛ አውጥቶልናል። ምዕራብ ጎንደር ሻውራ ከተማ አለፋ አጸደ ማርያም የጨበጣ ውጊያ ተደርጓል። በሽንፋ ከተማም በተፈጸመው የቦምብ ጥቃት በአዳራሽ ላይ ከባድ ጉዳት ደርሷል። ጠቅላይ ሚኒስትሩ በፓርላማ ላይ ለዶክተር ደሳለኝ ጫኔ መልስ በሚመልሱበት ጊዜ የህዝብ ስብሰባ ላይ ቦምብ የሚወረውር ብሎ ቦምብ ወርዋሪውን ፋኖ አድርጎ ነው ያስቀምጠው ጠቅላዩ። ነገር ግን የተበሳጩትና ያኮረፉት መከላከያ አባላቶች ናቸው፣ ይህንን ቦምብ ወረ የፈጸሙት። ደራ አንበሳሜ ከተማ የአመራር አፈና ተደርጓል። የወረዳ አስተዳደር በፋኖ ተይዟል። ደቡብ ወሎ አምባሰል ካንቶሮ በተባለው ቦታ ከባድ መሳሪያ ድብደባ ሲደረግ እንደነበረ የተገለጸው ትላንትና ከወልዲያ ወደ ቆቦ መቀሌ ትራንስፖርት ቆሞ ነበርም ተብሏል። ሌላው ኦሮሚያ ወለጋ አጋምሳ ቀበሌ ጨምሮ ለስብሰባ የተጠራው ህብረተሰብ ወደ ቤት አልተመለሰም ተብሏል። አፈሳ ተጠናክሮ ቀጥሏል። ለስብሰባ የሄዱትን በሙሉ አፍሶ ካምብ አስገብቷል። እድሜ ገደብ አይጠይቅም፣ ሴት ወንድ አይልም አፈሳው ተብሏል። አድማጮቻችን፣ ተመልካቾቻችን ከአስራ አምስት አመት እስከ ስልሳ አመት አፈሳው ተጠናክሮ ቀጥሏል። ከማን ጋር እንደሚያዋጉ ባይታወቁም በኦሮሚያ ክልል ወለጋ ስብሰባ ነው ብሎ ከጠሩ በኋላ አፈሳ ያደረጉበት ሁኔታ መኖሩን መረጃ ደርሶናል። ሌላው በኦሮሚያ ክልል ለታጣቂ መቋቋሚያ ገንዘብ ለመስጠት በየቦታው እገታ እያደረጉ ይገኛሉ። ገንዘብ የማሰባሰብ ስራ እየሰሩበት ነው የሚገኙ ህዝቡ በፍላጎት ገንዘብ ስለማያወጣ በእገታ መሰብሰብ ስራ እየተሰራ መሆኑ ታውቋል። ሻኔ የሚባል ነገር የለም ራሱ መንግስት ነው የሚያግተው ተብሏል። እንግዲህ በኦሮሚያ ክልል ለሚሊሻ፣ የተለያዩ ታጣቂዎች መዋጮውና ድጋፍ ለማድረግ ህብረተሰቡ መዋጮ አውጡ ሲባሉ አንደኛ ከኑሮ ውድነት፣ ሁለተኛ እየተደረገ ያለው ጦርነት ፍትሃዊ ስላልሆነ ህዝቡ አልተቀበለም። ይህንን ጉዳይ በግድ ነው ካልደነሳችሁ ካልጨፈራችሁ እያሉ የሚገኙ ይህንን ህዝብ ህዝቡ በፍላጎት ገንዘብ ማውጣት እንዲ ስል እያገቱ ገንዘብ እየተቀበሉ እንደሚገኙ ተገልጿል። ይሄ ገንዘብ ደግሞ ለሚሊሻና ለሌሎች ታጣቂዎች ድጋፍና አበል እየዋለ ይገኛል። ምን የተባለው አድማጮቻችን፣ ተመልካቾቻችን አማራ ክልል የተለያዩ የግንባር መረጃዎች ወጥቷል። በሚቀጥለው ፕሮግራም ላይ ይዤላችሁ እመጣለሁ ያሉ አጫጭር መረጃዎች ለጊዜው እነዚህ ናቸው። መልካም ጊዜ እንደሆነላችሁ እመኛለሁ። ፕሮግራማችንን ሰብስክራይብ እያደረጋችሁ እንድትከታተሉ በአክብሮት እጠይቃለሁ። ሰላም ዋሉ።